የድሮ አራዳ አድርጓለች እንደመጣህ ማለት ነው። ወደ ቤት እንደገባ ለአንድ ለ15 ቀን አማኑኤል ይዘሀት ሂድ ህክምናዋን ትጀምር። መድኃኒቷን አቋርጣለች መሰለኝ ጨረሰች እኮ አዩ። እንግዲህ እንደሚያማት መድኃኒቷን አቋርጣ እንደሆነ ሰው እንደምትደበድብ እንግዲህ ዑመር ተናግሯል ማለት ነው። ያው መድኃኒቷን ትጀምር፣ መድኃኒቷ መጀመር አለባት እያለ ነው ያው እያሱንም እንግዲህ ጥርሱን አውለቀዋለች። ማን ነው ተከሳሹ? እኔ ግን የሰማሁት ታስራለች የሚል ነው። ታስራለች ምናምን ነገር የሚል ነው ማለት ነው። ያው ሳይር ነው እንግዲህ መስኦያ ነው የሚወስደው። እንግዲህ ሱመያም ያው እንደማትታረቅ ነው የተናገረችው። ምክንያቱም ብዩን ነገር ስ ብታረገ ብላ ነበረ። እስኪ የሀዩንም የኡመርንም የሱመያንም የሀዋንም ቪዲዮዎች አንጥቼላቸዋለሁኝ ሰብስክራይብ እያደረጋችሁ እንድታዩ ማለት ነው። ሰላሙ ዓለይኩም ወራህመቱላ ወበረካቱ ውድና የተከበራችሁ የቻናል ቤተሰብ እንደምናችሁ ሰላም ናችሁ ወይ? ኔሎ አልሐምዱሌላ ረቢና ልም ሰላም ነኝ። ስለምታበረታቱ በጣም ነው የማመሰግነው። ሽኩረን ሀገራችን አላ ሰላም አላ ያርግልኝ ከሰው ቤት በቃ ይበልን ወቶተ መቅረት አላህ ይጠብቀን እያልኩ ዛሬ በአዲስ ቪዲዮ ብቅ ብያለሁ ማለት ነው። ግን የደወል ምልክቷን እንዳትረሱ፣ ላይክን ኮሜንት አድርጉ የኔ ውዶችን ማሮች። ዛሬ እንግዲህ ኡመር ማለት ነው መድኃኒቷን ትጀምር መድኃኒቷን ስላቋረጠች ነው። ሰዎችን እንደዚህ እኩላቸውን ጥርሳቸው፣ እኩላቸውን ጉጫቸውን ያበለዘችው እያለ ኡመር እንግዲህ ዛሬ በአዲስ ቪዲዮ ብቅ ብሏል ማለት ነው። እውነት ለመናገር ብዙ ጊዜ አሁን እብድ እብድ ከተባለ ያ ሰው ይነቅላል። ኮሜንትም እያየ ስለሆነ ሁሉም ሰው ደግሞ ያው ሀዩን ሁሉም ሰው ስለጣላት ማለት ነው። በዛ የተነሳ እንግዲህ እሷ በጣም ነርቨስ ትሆናለች ማለት ነው። ያያ ነገር እንግዲህ በቃ ሊያስቀምጣ ስለማይችል ለዛ ይመስለኛል ደግሞ እያሱ የሚሉት ማለት ነው። በራሱ ጊዜ ነው እንደዚህ ለሱመያ ይሆናል፣ እንደዚህ ለሷ ይሆናል። በነገራችን ላይ ሰው ተወዲያ ተወዲ ነገር የሚያመጣ ሰው ካለ በፍጹም የተጣላን ሰው እንደማያስታርቅ መኑኝ ወላሂ ነው የምላችሁ በመካከላችሁ የገባ ሰው ካለ አንድ ለዛ ይላል፣ አንድ ለዚህ ይላል። አሁን እሱ ሱመያን ይለምናል። ሱመያን የሆነ ነገር ለማድረግ አመለጠች ብሎ ባለፈው በየቦታው የያዟት እያለ ሲል ነበረ። ደግሞ አሁን ሀዩ ጋር ሄዶ ደግሞ ወገሻ ታላሳሽው ብሎ ደግሞ ይዞ የመጣ ጊዜ በመከሽከሻ በቃ በራስ ክች በቃ ራስ ክንጥር ዘናጣ ማለት ነው። እስኪ የሱመያን ቪዲዮ አይተን እንመለስ። እንደው ሳይሄዱ እንኳን ብቻውን አቀርጩ አንቺ ለራስሽ ለራስሽ ያላሰብሽ እዚ ውዝቢላ ሚሽ የጠምርጭ እና ታደኔን ይዝሽ ከምኖረው እኔ መጀመሪያ ስንደው ምናልባት ለወደፊት አሁን ለወደፊት እንኳን የሚባል ነገር የለኝም። ቱ እንዴ ሰው እኮ ራሱን ካልወደደ ማለት ነው። መጀመሪያ መጀመሪያ ምንም ነገር ሲመጣ ለራሳችሁ ነው የምትሆኑት አይደል እንዴ። እቺ አጥፍጦ ጠፊ ነው የምትሆኑ። የሆነ ነገር ቢያናድጋት እኔ እስከ ቤተሰቡ ጭርስ ማድረጉ አይቀርም። አጥፍጦ ጠፊ ማለት ነው። እንግዲህ ሱመያ ያው ከሀዩ ጋር እዚች ጋር ነው ወይ የምኖረው ብላለች። አዎ ልክ ናት። ምክንያቱም ለልጆቿ ሴት ልጆች ናቸው ያሰጋታለ። ስለዚህ መጀመሪያ ለሁላቸውም ለባሏም፣ ለሱመያም ሪስፔክት ያላት ሴት ስትሆን፣ አስተዋይ ሴት ስትሆን የዛ ጊዜ ቢነጋገሩ እንትን ያልል እንዳለችው ሱመያ ትክክል ናት። አስተዋይ ስትሆን የዛ ጊዜ እንነጋገራለን ብላለች ማለት ነው። ስለዚህ በጣም በጣም ከባድ ነው። እንግዲህ ሀዋም ታረቂ የምላትን ሁሉ በቃ ካሁን በኋላ በቃኝ የሆነ ነገር ብታረ በእኔ የተነሳ በጣም ከባድ ነው። ይች የኢያሱን ስልኬ ጥርስ እንደዚህ በማንከሽከሽ አንከሽከሽ ያደረገችው ለሱመያ እንዴት ነው የምትመለሰው ብላለች። ያው ሰይድም እንግዲህ ያው ያያችሁት ነው ማለት ነው። ለያዝ ለቀቅ ነው ስራው። ስለዚህ ሰይድ ደግሞ አንዳንድ ጊዜም ወንድነት ወንድነት አቷል ማለት ነው። ስለዚህ ሀዩ እንዴት ታሰረች ወደ እስር ቤት እንደሄደች ነው እንግዲህ ምን ማባረፈ ግን፣ እኔኔ ሳስብ ሳስብ ትናንትና ነው ማለት ነው። ሀዩ ሳቱን ጥፋተኛይቱ ይሄ እያሱ ነው። ለምን ያልሆነ ነገር ይቀባጠራል? ከአሁን በፊት በረኪና ኦሪጂናል አይመስለኝ ምስት ይቀማሹ ብሏት ነበረ። በዛ ቂ ሚዛብ በጥፊት እርግመው ነበረ። ደግሞ እንደዚያውም ሆኖ ደግሞ ብር የሚሰጣት የተለያየ ነገር የሚያደርጋት እሱ ነው አያችሁ። ሁለተኛ እንደገና ደግሞ ትናንትና ደግሞ ያለውን ሰምታችኋለን። ስለዚህ ቀበቶ እንዴት ነው ያማሉ ነው ያላት የማይባል አማርኛ ማለት ነው። ስለዚህ ስሜታዊ ያደረገ በመንከስከሻ ካሻርጋው ሄደች ማለት ነው። ስለዚህ ከአንዳንድ ጊዜም በሰው ስሜት ላይ ያለመጫወት መልካም ነው ማለት ነው። ስለዚህ ሱመያ ራሷን ታውቃለች። ጎበዝናት፣ አስተዋይ ሴትናት። ስለዚህ ራሷን ስለምታውቅ የሱመያና የሰይድ ጉዳይ ራሳቸው ያውቃሉ ማለት ነው። ሰይድም ጠንቅቆ ያውቃሉ። እኛ አይደለንም፣ እኛ ተመልካቾች ኦደንሶች አይደለንም የምናውቀው፣ እነሱ ጠንቅቀው ያውቃሉ። ስለዚህ ይሄ የሁለታቸው ችግር ነው፣ የሰይድና የሀዩ ችግር ነው። እና አሁንም ቢሆን እንግዲህ ያው ሱመያ በአቋሟ ነው የጸናችው። ሰይድ ሳይስተካከል የተለከባት ቢሆን እርቅ የሚባል አላስበውም ብላለች ማለት ነው። እስኪ ሀዋን ምን ብላለች? የሀዋስ መልስ ምንድን ነው? እስኪ የሀዋን እስኪ ሰምተን እንመለስ ማለት ነው። ግን ውዶች ሰብስክራይብ አድርጉልኝ ማለት ነው። ሰብስክራይብ አድርጉልኝ። አብዛኛችሁ ሰብስክራይብ ሳታደርጉ ነው የምታዩት ማለት ነው። ሼር አድርጉልኝ፣ ሰው ወዳችሁ ማለት ነው። የስደተታችሁ አደለም፣ ችግር አለ ማለ እንደች። እብድ ሴትዩ የዚ የአሱ ቢራን ጥርስ ሰበረች እንዴ ሱመያ ነገጧት። ምንድን ነው የምታደርጋት? በተኛች በገላት ብትሄር፣ ማን ነው የሚያዘው? ማን ነው ተጠያቂው? ሱመያ ከስዕር ጋር በጭራሽ መታረቅም መገናኘት የለባትም። ከአዩ እስካራቀ ድረስ ከሱመያ ጋር ሱ ለረጅም ሰዓት ነው ያወራ ነው። ይህን ይመስላል። እድሜ ልኳ ልታስቀምጣት ሰራተኛ ነው የምታረጋት። እንደዚህ አይነት ስጥፋ አዩ ከሱመያ ብታገኝ እመኑኝ ወላሂ ሰራተኛ ነው የምታደርጋት። ሱመያ ቤት እያስጠረገች ችግሯን እያሳጠበች ነው የምታስቀምጣት። ለልጆቿስ ለልጆቿ ህይወት እሷ እናት እንደመሆኗ መጠን ሱመያ ትክክል ናት። ርቃ ከሁለቱ ሰዎች ርቃ የራሷን ህይወት ከልጆቿ ጋር ተኖር እንግዲህ እኔ እስከ ዛሬ ሱመያን በጣም እየተጫንኳት ነበረ፣ ከሚገባው በላይ እየሰደብኳትም እየተቆጣኋትም ነበረ። እስራኤል ጋር ታርቃ ኑሯን እንድታስተካክል፣ ቤቷን እንድታስተካክል፣ ህይወቷን እንድትመራ። ያኔ ለረጅም ዓመት የገነባችው ትዳሯ ነው። በዛ ላይ ጀሚላ ለትምህርት እየደረሰች ነው። ጀሚላ እንዳታንገላች፣ አንችም እንዳትንገላች ከባልሽ ጋር ከልጆች አባት ጋር ተማለሽ እያልኩኝ በጣም እጨቀጭቃት ነበር ማለት ነው። ግን ዛሬ ከሱመያ ጋር በሰፊው አወራን። እኔም ቁጭ ብያሰብኩበት ማለት ነው። ከሱመያ ጋር ራሱ እያወራን ነበረ። ሱመያ ምን አልኳት? ኋላ ሰይድ አዩን የማይፈታት ከሆነ ከአዩ የማይርቅ ከሆነ እሰይድ ጋር እንዳትመለስ ተመልስ አንድ ቤት እንዳትኖር አልኩኝ እኔ ማለት ነው። ምክንያቱም እኔ በራሴ በአፌ ለፍልፌ ለፍልፌ የሚሆነውም የማይሆነውንም እንግዲህ ሐዋም ትክክልናት። በፊት ያው ሱመያ ነበር የምትጫናት ማለት ነው። አሁን ስታስበው ግን እች ሴትዮ ጥፊ አይቀራት፣ ጥርስ መስመር አይቀራት። የተለያየ ነገሮች እያደረገች ስለሆነ ለልጆቿ ወይም ለሱመያ በጣም ስለሚያሰጋ ስለዚህ ሱመያ ደግሞ በስደት የለፋችባቸው ልጆቿ ጥሪቶቿ ተገንዘብ በላይ ብዙ መስዋዕትነት የከፈለችባቸው ልጆቿ ስለሆነ ስለዚህ ተጠንቅቃ መያዝ አለባት አላህ እስከሚያስተካክለው ድረስ ማለት ነው። እና ትክክል ነሽ ሐዋ ማለት ነው። አሁን ትክክለኛ ውሳኔ ወስነሻል። ሁላችን ሱመያ ና ብለናታል። ግን በእንደዚህ አይነት ደግሞ ስትሆን ነው ኖ ነ ስትጎዳ ነገጧት በልጆቿ ስታለቅስ ማየት አንችል። የወለደ ያቀዋል፣ ልጅ ያለው ያቀዋል ማለት ነው። ስሜት ኖሪበት ስለዚህ ትክክል ነሽ ሐዋ ማለት ነው ያው ፍጹም ሱመያ በአሁኑ ሰዓት ላይ ደስተኛ ናት። ያው ልጆቿን ቴክር እያደረገች ነው፣ ዩቱቧን እየሰራች ነው። አልሀምዱሊላህ ያጣችው ነገር የለም። ስለዚህ ሴቶች ከሱመያ ምን ትማራላችሁ? መያዝን ማያዝን እንትምበሉ በቃ ገንዘብ መያዝን ሰው ላይ እንዳትወርቁ፣ የሰው ፊት እንዳያችሁ መያዝን ተማሩ ማለት ነው። ስላላት ነው ወላ ዘና የምትለው ማለት ነው። እኔ ረፍት ለኢድ አልወጣሁም ነበር። አንዳንድ ሰዎች እች ቋጣሪ እች ቋጣሪ እች ቋጣሪ ይልኛል ማለት ነው። እኔ ቋጥር ሳይሆን ለኢድ ልጄ ኢትዮጵያ ስለሆነ ደበር ብሎ ነበር፣ አልወጣሁም ግን ቢሆንም ብቋጥረው አልሐምዱሊላ ዘጠኝ ወር ሙሉ ስቀመጥ የሰው ፊት አልገረፈኝም፣ ከሰው አልተበደርኩም፣ ገንዘብ አጣሁ ብዬ አላለ ተጠቀስኩም። ስለዚህ ገንዘብን ያዙ፣ ገንዘብን ያዙ። ገንዘባችሁን ከያዛችሁ ወላሂ ምንም የምታጡት ነገር የለም እላቸኋለሁኝ። ሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።